እሺ እንዴት አላችሁ? ሁላችሁንም ሰላም ብያለሁ። እንግዲህ ከሰሞኑ እጅግ በጣም ለጆሮ ደስ የማይሉ ነገሮችን ነው እየሰማን ያለነው። እጅግ በጣም ያሳዝናል። ይሄ ሁሉ ነገር ደግሞ እየሆን ያለው እዚሁ ምንኖርበት ሀገር ለራሱ መሆኑ ደግሞ እጅግ በጣም ያስደነገጣል። ቢቻል ሁላችሁም ሁላችሁም ሁላችሁም መልእክቱ በጣም ለብዙዎች መድረስ ስላለበት በደንብ ኮፒ ሊንክ እንዳይቆራረጥ አደራ በደንብ በደንብ በደንብ ሼር አድርጉ እና ደግሞ አዲስ የለቀኩት ቪዲዮ አለ እዛ ቪዲዮ ላይ ሁላችሁም ገብታችሁ መልእክታችንን የተለያዩ የመንግስት አካላትም ጭምር እንዲመለከቱት ኮሜንቱ ላይ እየገባችሁ ሌላ ነገር አይደለም የምጽፉት ክርስቲያኖች ኮሜንቱ ላይ እየገባችሁ የክርስቲያኖች ሞት ይብቃ እያላችሁ ብቻ ታስቀምጣላችሁ። ሁላችሁም እባካችሁም ሁላችሁም ኮሜንት ሴክሽን ላይ የገባችሁ የክርስቲያኖች ሞት ይብቃ። አሁን አዲስ የለቀኩት ቪዲዮ አለ እና እዛ ቪዲዮ ላይ የገባችሁ ሁላችሁም ሁላችሁም የክርስቲያኖች ሞት ይብቃ ያላችሁ መልእክታችሁን አስቀምጡ። እንግዲህ በአርሲ እየተደረገ ያለው ነገር በአጠቃላይ በመላው ዓለም ላይ ያለን የክርስቲያን እምነት ተከታይ የሆንን እህት ወንድሞችን በአጠቃላይ አይኖቻችንን ወደዛ እንድናዞር ያደረገ ጉዳይ ነው። በአርሲ የሞቱ ያሉ ክርስቲያን እህት ወንድሞቻችን ምንም የሰሩት ወንጀል የለም። ምንም የፈጸሙት ስህተት የለም። ያደረሱት ምንም አይነት አደጋ የለም። የሰሩት ምንም አይነት ወንጀል የለም። ማህተብ በማሰራቸው ብቻ ክርስቲያን በመሆናቸው ብቻ የዚች ቅዱስ ቤተክርስቲያን ልጆች በመሆናቸው ብቻ ግን በግፍ እየተገደሉ ነው ያሉት ክርስቲያኖች ወንድሞቻችን። በዚህ አጋጣሚ በጣም በጣም የሚደንቅ ሁለት ነገር ልንገራችሁ። አንደኛው እዛ አካባቢ በባለፈው የክርስቲያኖች ሞት ይብቃ ተብሎ በተጀመረው ቻሌንጅ ላይ የሞቱ ሰዎች ብቻ አይደለም፣ አሁን ላይ በሞት ሪከርድ ላይ እየተቀመጡ ያሉት አዲስ አሁንም እዛው ቦታ ላይ እንደ አዲስ እየተገደሉ እንደ አዲስ እየታረዱ ያሉ በጣም ብዙ ክርስቲያን እህት ወንድሞች አሉ፣ አሁንም ጭምር። እና ጉዳዩ ከምን ጊዜውም በላይ እጅግ በጣም አሳሳቢ፣ እጅግ በጣም አስደንጋጭ ነው። ከእንዲህ አይነቱ ጩኸታችን ጎን ደግሞ ሁላችንም፣ ሁላችሁም የትኛውም ቤተ እምነት አማኝ የሆናችሁ ሰዎች ሰብአዊነት የሚሰማችሁ ሰብአዊነት የሚሰማችሁ የየትኛውን ቤተ እምነት አማኝ ሆናችሁ እህት ወንድሞቻችን በአጠቃላይ ከጎናችን እንድትቆሙ ጩኸታችን፣ ጩኸታችሁ እንዲሆን በሉል እግዚአብሔር ስም እንጠይቃለን። በጣም አስፈሪውና በጣም አስደንጋጩ ነገር እኔ ከሰሞኑ አንዳንድ ነገሮችን ለማየት እየሞከርኩ ነበርና፣ በአርሲ የተገደሉት ክርስቲያኖች ቁጥራቸው ምን ያክል እንደሆነ ሁላችሁም ታውቃላችሁ? እድሜን ሁሉ ሳይገድም? ትልቅ ሳይባል ሕፃን ሳይባል አዛውንት ሳይባል እድሜ ሳይለይ ጾታ ሳይለይ ብዙዎችን ነው በግፍ ሞት ሲነካ የነበረው። በጣም አስደንጋጩ ነገር የዛ አካባቢ የዞን አስተዳደር ኢቨን የሞቱ ሰዎች ስለመኖራቸው መካዱን የሚያሳይ መግለጫዎች ተመልክቼ በጣም ነው የደነገጥኩት። ማለት እነዚህ ሰዎች ማን ነው እየመራች ያለው? የምንኖርበት ሀገር ላይም ያለው መንግስት ጭምር ይሄንን የዞን አስተዳደር እንደው ቢመለከትልን። ምክንያቱም ግልጽ በሆነ መልኩ ክርስቲያን የሆኑ እህት ወንድሞቻችን በግፍ ተገለዋል። በጣም የብዙዎች ደም ፈሷል። እና የሞተ አስክሬን እየተቀበረ ኖ የሞተ ሰው የለም የሚል የዞን አስተዳደር ያለበት ቦታ ላይ ያሉ ክርስቲያን እህት ወንድሞቻችን አሁንም በጣም በጣም በጣም ዴንጀር ላይ ናቸው። በጣም ዴንጀር ላይ ክርስቲያን የሆነን እህት ወንድሞች በአጠቃላይ በመላው ዓለም ያለን፣ እኔ ምንም ነገር የሚገድበን አይመስለኝም። ለእነዚህ እህት ወንድሞቻችን ድምፅ መሆን ክርስቲያናዊ ግዴታችን ክርስቲያናዊ ግዴታችን ነው እና በቻላችሁት አቅም አሁንም ድምፅ እንድትሆኑ በመላው ዓለም አሁንም ጭምር ይሄ መልእክት የእኛን ላይቮች እየተከታተላችሁ የእኛ ቪዲዮች እየደረሳችሁ የሚከናወኑትን ነገሮች እያያችሁ አሁንም ድረስ ዝም ዝም እያላችሁ ያላችሁ ያላችሁ ክርስቲያኖቶች ደግሞ ጭባካችሁ በቻላችሁ ታቅም ድምፃችሁን አሰሙ። ቤተ ክርስቲያናችን የአመፅ ቤት አይደለችም። ቤተ ክርስቲያናችን ሰዎችን ለአመፅ ቀጽቅሳ እንዲያደርጉ እንዲህ በዚህ ውጡ፣ በዚህ ግቡ ምትል ቤት አይደለችም። አስተውሉ። ቤተ ክርስቲያናችን መሰረቷ፣ ጉልለቷ ክርስቶስ ነው እና ክርስቶስን ይዘን እኛ ፍትህ ብቻ ነው ምንጠይቀው፣ ፍትህ ብቻ ነው ምንጠይቀው። በግፍ እየተገደሉ ያሉ ክርስቲያነት ወንድሞች አሉን። በመላው ዓለም ያለን ክርስቲያን የሆነን እህት ወንድሞች፣ ይሄ መልእክት በጣም ለብዙዎች እንዲዳረስ ሰባካቹ፣ ቻሌንጁን ተቀላቀሉ። ዛሬ አሁን አዲስ ቪዲዮ ሰርቻለው። ያ ቪዲዮ አቅም እንዲኖረው ሁላችሁም ክርስቲያንቶች ወንድሞች ገብታችሁ ከ50 ከ20 ጊዜ በላይ ኮፒሊንክ አድርጉት። ሁላችሁም ገብታችሁ ሪፖስት አድርጉት። ሁላችሁም ኮሜንት ላይ ገብታችሁ የክርስቲያኖች ሞት ይብቃ እያላችሁ መልእክታችሁን አስቀምጡ። አንዳንድ አይምሮ የሌላቸው ሰዎች ይህንን አጋጣሚ ተጠቅመው በጣም በሚያሳፍር ሁኔታ በጣም በሚያሳፍር ሁኔታ ይህንን አጋጣሚ ተጠቅመው ወንድሞችን ለመዝለፍ እንደው ሲንጠራሩ አይቼ በጣም ተገርሜያለሁ። ኢምፐርሰንን እኛንም ጭምር እነንትና እነ ልደት በዚህ ወጥቶ በዚህ ገብቶ በጣም አዘን በጣም እናዝናለን። በዚህ አጋጣሚ በጣም መጮህ ያለብን ስለነዚህ የሞቱ ስላሉ ነፍሳት ሆኖ ሳለ አጋጣሚውን ተጠቅማችሁ የክርስቲያኖችን ማዘን ተጠቅማችሁ ወንድሞችን ለመጣል የምትሮጡ ሰዎች እግዚአብሔር አምላክ ከለባችሁ ላይ የቃየልን ቅናት ነቅሎ ይጣለላችሁ። እኛ የእናንተን ስም እያነሳን ስም መንሽን እያደረግን ምናምን ስለ እናንተ የምንወራበት ታይሙ የለንም ለእናንተ መልስም አንሰጥም። አሁን ላይ እኛ እንደ ቤተክርስቲያን ልጅነታችን የሚገደል አርሲ ላይ በግፍ እየተገደሉ ያሉ የክርስቲያን የእህት ወንድሞቻችን ጉዳይ ነው። በመላው ዓለም ያላችሁ ክርስቲያን እህት ወንድሞች ሁኔታው እጅግ በጣም ያስጊ ነው፣ በጣም አስጊ ነው። ምክንያቱም እየሞቱ ያሉ የክርስቲያን እህት ወንድሞቻችን ቁጥር ከቀን ወደ ቀን እየጨመረ ነው። እኛ ስለ ጉዳዩ እንጩህ ባለን ቁጥር በዛው ልክ በእነሱ ላይ እየተሳለ ያለው ሰይፍም በዛን ያክል እያስተጋባ ነው። ይሄ እጅግ በጣም አስጊ ሁኔታ ነው። እጅግ በጣም የሚያሰጋ ጉዳይ ነው። እንዲህ አይነቱ ሞት የሁላችንንም በር እየመጣ ማንኳኳት የለበትም። የሁላችንንም የሁላችንንም በር እየመጣ እስከሚያንኳኩ ድረስ መጠበቅ የለብንም። ክርስቲያኖች በቻልነው አቅም አሁንም ጭምር ልንጮህ ይገባል። ድምጻችን ልናሰማ ይገባል። ድምፃችን ልናስተጋባ ይገባል። እዛ ቦታ ላይ ያሉ የክርስቲያን እህት ወንድሞቻችን የፈሰሰውን እንባ ልናብስ ይገባል። እዛ ቦታ ላይ እየፈሰሰ ያለው ንባ እዚህ ውስጥ ያላችሁት ወንድሞቻችን እዛ አርሲ ላይ እየፈሰሰ ያለው ንባ የደም ንባ ነው። እናንተ ስትከፉ እንደምታለቅሱት አይነት ንባ አይደለም። የምንወደው ሰው በሞት ሲለየን እንደምናለቅሰው አይነት እንባ አይደለም ስንከፋ ስናዝን እንደምናፈሰው አይነት እንባ አይደለም እየፈሰሰ ያለው የደም እንባ ነው እየፈሰሰ ያለው መሬቱም የደም መሬት ነው እየሆነ ያለው ስለዚህ በቻልነው አቅም ይሄንን እየፈሰሰ ያለን የደም እንባ ልናበስላቸው ይገባል በቃ ልንላቸው ይገባል ልክ እንደኛ ያለምንም ስጋት ያለምንም ቅድመ ሁኔታ ክርስቲያን የሆኑ እህት ወንድሞቻችን በየትኛውም አቅጣጫ ያሉ በሌሊት ወጥተው በቤተ ክርስቲያን የኪዳን ጸሎት መሳተፍ አለባቸው። በጠዋት ወጥተው በማለዳ ወጥተው እግዚአብሔርን አመስግነው በቅዳሴ ጸሎት መሳተፍ አለባቸው። የፈሰሰላቸውን የክርስቶስን ደም የተቆረሰላቸውን የክርስቶስን ስጋ መቀበል አለባቸው በነጻነት በነጻነት እና ይሄ ሁሉ መብት ተጥሶ በግፍ ሰዎች እየተገደሉ ሕፃናት የቤተሰቦቻቸውን ሞት እያዩ እንዴት እንደምንችልበት አላውቅም። እንግዲህ እባካችሁ ዝም ማለትን አንወቅበት፣ አንደዛ መሆን የለበትም። እባካችሁም እባካችሁም በቻላችሁት አቅም የትኛውም ቤተ እምነት አማኝ ሆናችሁ ሰብአዊነት የሚሰማችሁ ሰብአዊነት የሚሰማችሁ የየትኛውም ቤተ እምነት አማኝ ሆናችሁ እህት ወንድሞች፣ በቻላችሁት አቅም አዲስ የሰራሁት ቪዲዮ አለ። እዛ ቪዲዮ ላይ ገብታችሁ አሁን አሁን እዚህ ላይ ብንም ያላችሁ እህት ወንድሞች እየገባችሁ ቪዲዮ ላይ ኮሜንት ሴክሽን ላይ የክርስቲያኖች ሞት ይብቃ እያላችሁ መልዕክታችሁን አስቀምጡ። እንዴ ጩኸታችን ሊሰማ ይገባል። አስፈላጊ የሆነ የህግ ከለላ ሊደረግላቸው ይገባል። እንዴ አስፈላጊ የሆነ ጥበቃ ሊደረግላቸው ይገባል ለእነዚህ ወንድሞቻችን። ስለዚህ እባካችሁን የክርስቲያኖች ሞት ይብቃ እያላችሁ ኮሜንት ሴክሽን ላይ መልእክታችሁን አስቀምጡ። ቪዲዮን ሁላችሁም አሁኑኑ ገብታችሁ ለብዙዎች እንዲደረስ በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒሊንክ አድርጉት። እምትችሉ ከሆነ ከሀያ ጊዜ በላይ በደንብ ኮፒሊንክ አድርጉት። ምክንያቱም ይሄ መልእክት አሁን ያሰላለፍ ነው መልእክት ለነዛ ለታፈኑ ክርስቲያኖች ወንድሞቻችን ይረዳ ይሆናል። ክርስቲያኖች ግድ የላችሁም፣ እናንተም ሳሰለችሁ በደንብ ኮፒሊንክ አድርጉት እባካችሁ። ምናልባት መልእክታችን በተደጋጋሚ የበላይ ሰዎች ጋር፣ ትልቅ ባለስልጣናት ጋር፣ አመራሮች ጋር ደርሶ መፍትሔ ያገኝ ይሆናል። ስለዚህ በቻላችሁ ታቅም ሁላችሁም ኮሜንት ሴክሽን ላይ ገብታችሁ የክርስቲያኖች ሞት ይብቃ እያላችሁ መልእክታችሁን አስቀምጡ። በተጨማሪ መልእክቱ ለብዙዎች እንዲደርስ ለብዙዎች እንዲደርስ በደንብ ኮፒ ሊንክ በደንብ ሼር በደንብ ሪፖስት አድርጉት እና እባካችሁን እባካችሁን፣ አንዳንድ ጊዜ ደም እየፈሰሰ ያለው እኛ ቤት ነው። ሰው እየሞት ያለው እኛ ቤት ነው። የሰውን ሀዘን ተጠቅማችሁ የሰዎችን እንባ ተጠቅማችሁ ይኸው ለእነሱ እኮ ልደት ድምፅ አልሆነም። ለእነሱ እኮ ገሌ ይኸው እንደዚህ። እባካችሁን አረ ሰብአዊነት ይኑራችሁ። እናንተም ጭምር በሰው ሀዘን ላይ የምትረማመዱ ውስጣችሁ ረዥም ጊዜ የተቀመጠውን የጥላቻ ቅርሻት የሰዎችን ሀዘን ተጠቅማችሁ ከእንደገና ልታተኑት የምትሞክሩ ሰዎች እባካችሁ ተረጋጉ። አንደበቶቻችሁን ከፍታችሁ ስለ ሰው ፐርሶናሊቲ በዚህ አጋጣሚ ባወራ